ጤና ስጥልን፣ እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የእሳቱን ዜና ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ መንግስት የዜጎቹን በሕይወት መኖር መብት እንዲያረጋግጥ ጠይቃለች። ግብጽ የኤርትራን ሉዓላዊነትና የግዛት አንድነትን በጽኑ ትደግፋለች ስለ ፕሬዝደንት አልሲሲ ተናግሯል። በሰፊው እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን የኢትዮጵያ ኦርቶዶክስ ቤተክርስቲያን መንግስት የዜጎቹን በሕይወት የመኖር መብት እንዲያረጋግጥ ጠየቀች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በእምነት ተከታዮቹ ላይ የደረሰውን ጥቃት አስመልክቶ በወጣ መግለጫ መንግስት የዜጎቹ የመኖር መብት እንዲያረጋግጥ ቋሚ ሲኖዶሱ ጠይቀዋል። በምስራቅ አርሲ ዞን በጉና በመርቲ በሽርካና በሎንቆ በዋቢ ወረዳዎች ውስጥ በሚገኝ የቤተክርስቲያን እምነት ተከታዮቹ ላይ መንታቸው ባልታወቁ ታዳጊዎች በተፈጸሙ ጥቃት 25 ሰዎች መሞታቸውን ቋሚ ሲኖደሱ ጥቅምት 2018 ዓ በወጠ በወጣ መግለጫ አመላክቷል። ቋሚ ሲኖደሱ በወጣ መግለጫ ላይ ጥቅምት 14 ሌሊት በጉናና መርቲ ወረዳዎች 17 የሚነቱ ተከታዮች፣ ጥቅምት 17 ሌሊት ደግሞ በሽርካ ወረዳ 3 እንዲሁም ጥቅምት 18 ሌሊት ቆሎ ዋቢ ወረዳ 5 የሚነቱ ተከታዮች በድምሩ 25 ኦርቶዶክሳውያን ሀገራችንና ምድራችን ብሎም በሰላም በተኙበት በድንገት ማናታቸው ባልታወቁ ታጣቂዎች መገደላቸውን አስታውቋል። ሲኖዶሱ ግድያው ከዕለት ወደ ዕለት እየተባባሰ ያለው ሲሆን ይህን አስመልክቶ ከምስራቅ አርሲ ሀገረ ስብከት የተላከው ሪፖርት የተመለከተው በከባድና ጥልቅ ሀዘን ስሜት መሆኑን ገልጿል። በምስራቅ አርሲ ሀገረ ስብከት እንዲህ አይነት ድርጊት በተደጋጋሚ ሲፈጸም መቆየቱን የገለጸው ቋሚ ሲኖዶሱ እንዲህ አይነቱ አስነዋር ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ተቀባይነት የሌለው ተግባር ነው ብለዋል። በእምነቱ ተከታዮቹ ላይ የተፈጸመ ግድያ በነጻነት የማምላክ እና ሕገ መንግስታዊ መብት የሚገፋ ተከባብረውና ተቻችለው የመኖር መንፈሳዊ ሴትን የሚያጠፋ ክብረ ነክና ልወገዝ የሚገባው ስነ ምግባራዊ ድርጊት ስል ጠርቶታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ ድርጊቱን በጽኑ መውገዙን ጨምሮ አስታውቋል። ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላት ይህን ኢ ሰብዊ ድርጊትን እንዲያወግዙ በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነትን መብት እንዲያስከብሩ ጠይቋል። አክሎም ይህን ድርጊት የፈጸሙትን ግለሰቦችን ለህግ በማቅረብና እና የህግ የበላነትን እንዲያስከብርም በቀጣዩም የተመሳሳይ ድርጊት እንዳይደረግ የህግ ከለላም በመስጠት ኃላፊነቱን እንዲወጡ ቋሚ ሲኖዶሱ ጠይቋል። ይህንን የቤተ ክርስቲያኒቷን ቋሚ ሲኖዶስ መግለጫ ተከትሎም የኢትዮጵያ የእምነት ተቋማት ጉባኤ መንግስት የዜጎችን በሰላም ወጥቶ የመግባት ነፃነት የማረጋገጥ ዋነኛ ኃላፊነት እንዳለበት አስታውሶ ችግሩ ከዚህ በላይ ተባብሶ ተጨማሪ ሀዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጠይቋል። ባለፈው ሳምንት ረቡዕ እና ሐሙስ ዕለት በተፈጸመው የመጀመሪያ ጥቃት ከተገደሉ ሰዎች ውስጥ ስምንቱ የአንድ ቤተሰብ አባላት እንደሆኑ ቢቢሲ ከተለያዩ ምንጮች ሰምተዋል። ከፍተኛ ቁጥር ያላቸው ሰዎች የተገደሉት በጉና ወረዳ ሲሆን ታጣቂዎች ባለፈው ሳምንት ረቡዕ እና ሐሙስ በፈጸማቸው ጥቃቶች 14 ሰዎች መገደላቸውን ሁለት የተጎጁ ቤተሰብ አባላትና የአካባቢ የርሳ አመራር ለቢቢሲ ተናግሯል። ቢቢሲ ያናገራቸው የተጎጂ ቤተሰብ አባላትና የቤተሰብ ኃላፊዎች ጥቃት የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርጓል የሚል እምነት አላቸው ተብሏል። በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸውን ለዚህ ማሳያ እንጠቀሳሉ። ከመጀመሪያዎቹ ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታ ተጉዞም በታጣቂዎች ላይ ያጸፈ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍተኛ የቤተክርስቲያን ኃላፊ ለቢቢሲ ተናግረዋል። ጆለን ቆሎ ዋቢ ወረዳ ዋና አስተዳዳሪ አቶ ሀሰን መሐመድ ረቡዕ ዕለት በወረዳው ስለተፈጸመ ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸውም ሐሰት ነው ሲሉ ተፈጽሟል የተባሉትን ግድያዎች አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ሐሙስ ምሽት በወጡ መግለጫም በአርሲ ዞን በጥቅምት ወር ብቻ ከአምስት በላይ ሰዎች መገደላቸውን አስታውቋል። በመጨረሻ መረጃችን ግብጽ የኤርትራን ሉዓላዊነትና ግዛት አንድነት በጽኑ ትደግፋለች ስሉ አልሲሲ የተናገሩ ግብጽ የኤርትራን ሉዓላዊነትና ግዛት ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዚዳንት አብዱልፈታ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራ ፕሬዚዳንት ተናግረዋል። ግብጽ በምታስመርቀው ግዙፍ ሙዚየም ስነስርዓት ላይ ለመታደምና በሁለቱ ሀገራቶች ጋር ጉዳዮቹ ላይ ለመምከር ካይሮ ለገቡት ፕሬዚዳንት ኢሳያስ አፈወርቂ ፕሬዚዳንት አብዱልፈታ አልሲሲ የኤርትራ ደጋፊ መሆናቸውን ገልጸዋል። ከዚህ ቀደም ግብጽ በተደጋገም የጎበኙት ፕሬዚዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸውን በፕሬዚዳንት አልሲሲ ጉብዣ የሚካሄድ ሲሆን ለአምስት ቀናት የሚቆይ ነው ተብሏል። ከፕሬዚደንቱ ጽሕፈት ቤት የወጣ መግለጫ እንደሚያመላክተው፣ ሁለቱ ፕሬዚደንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራ ሉዓላዊነት እና የግዛት አንድነትን ለመደገፍ ቁርጠኛ መሆኗን ተናግሯል። ይህ የፕሬዚደንት አልሲሲ እና የፕሬዚደንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሷ የነበረውን የባህር በር ማግኘት ጥያቄ በተመለከተ ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው ተብሏል። የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው መሆኑን የገለጹ ጠቅላይ ሚኒስትር አብይ ባለፉት ሰላሳ አመታት ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ልስተካከል እንደሚገባው አጽንኦ ሰጥቶ ተናግሮ ነበር። በኤርትራ በኩል በኢትዮጵያ እየተነሳው ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስትቃወም ቆይታለች ተብሏል። ቢሆንም ግን ጠቅላይ ሚኒስትር አብይ በሀገሪቱ ምክር ቤት ባደረጉ ንግግር ኢትዮጵያ ባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለው እና በየትኛም የሀገሪቱ ከፍተኛ ስልጣን አካል ወይም በህዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባ ተናግረዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩ ጠቅላይ ሚኒስትሩ አገራቸው የጦርነት ፍላጎት እንደሌላት፣ ነገር ግን ወደ ጦርነት ከተገባን ግን አስተማኝ አቅም ስላለን ውጤቱ ግልጽ ነው፣ ምንም ማንም አያስቆመንም ሲሉ አስጠንቅቋል። ጠቅላይ ሚኒስትር አብይ ይህንን በኤርትራ ላይ ያነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ወደ ካይሮ በማቅዳት ከግብፁ ፕሬዚዳንት ጋር የተገናኙት ፕሬዚዳንት ኢሳያስ አፈወርቂ በተለያዩ ጉዳዮች ጋር በመወያየታቸውን ተናግሯል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምራ ባለፈው አመት ከኤርትራ ጋር ግንባር መፍጠራው ይታወሳል። የኢትዮጵያ የባህር በር ፍላጎት ተከትሎም ከኢትዮጵያ በኩል ስጋ የተደቀነበት ኤርትራ ከፕሬዝደንት አልሲሲ በኩል የድጋፍ መራገጫ ያገኘች ሲሆን በሆኑ ጉብኝትም ፕሬዝዳንቱ ይህን በድጋሚ እንዳራገጡላቸው የወጡ መግለጫ አመላክተዋል። መሪዎቹ ካይሮ ላይ የተገናኙት ሁለት ዓመት ባለፈው የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነውና በኤርትራና በግብጽ በግብፅ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመው በኋላ ነው ተብሏል። ግብጽ ኤርትራና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምነት ከተፈራረመች በኋላ ነበር። የትግራይ ጦርነትን ያስቆሙ የፕሪቶሪያ ስምነትን ከተፈረመ በኋላ ግንኙታቸው የተሻከረው የኢትዮጵያ እና የኤርትራ መንግሥታት የኢትዮጵያን የባህር በር ፍላጎት ተከትሎ የበለጠ ወደ ተካረረ ሁኔታ ውስጥ ገብቶ ጦርነት እንዳይቀሰቀስ ስጋት ተፈጥሯል ተብሏል።